የእናት መጣች። የመሩየ እናት እንግዲህ ታሳዝናለች። ይህንን ነገር ለልጄ ከምትሰጥ ለአንድ ልጄ ለእኔ ብትሰጣኝ ምን አለበት እያለች እንግዲህ እያለቀሰች ነው። ልጅቷ ደግሞ ሰራተኛ ተብያዋ እናቷን እንዳየች ታቃታለች። ሴትይቱ አታቃትም፣ ልጅቷ ግን ታቃታለች ማለት ነው። አንድ ሀገር ስለሆኑ እዛ ናዝሬት። እናም በመምጣቷ ደስተኛ አይደለችም። ለልጅቷ መድኃኒት ማወጫ ውሃ አምጪ ስትላት ጨዋ በትብጣ ሰጠቻት። እናቲቱ በጣም ስለምትጠራጠር እንግዲህ ጠርታ በጥፊ አላሰቻት። ከዛም ልጅቷ ህልም እያለመች እንግዲህ በእውነት ታደርገዋለች። መራዊትን ቢላዋ ይዛ ሄዳ ነበረ ልትወጋት። ነገር ግን ደግሞ ትራስ አነሳች እና በትራሱ እፍ እናደረገቻት። ከዛ ልጅቷ እናቷ መታ ስትጮ፣ ቢላዋን አነሳች እና የእናቷ ሆድ ላይ ሰካችሁ። ከባድ ነገር ይፈጠራል ብዬ ነው የማስበው። እንግዲህ ናሆም ልጅ ከዛ ቤት ማባረር ነበረበት ልጅቷ በጭራሽ በጭራሽ ልትበቀል እንጂ ለስራ አይደለም የመጣችው። እንግዲህ መራዊት እስካሁን ምንም አትናገርም መራዊት፣ አውቃለሁ የተሰጣት ካራክተር ቢሆንም ግን ደግሞ እራሷን ለማዳን ግዴታ መንቀሳቀስ ወይ የሆነ ነገር ማድረግ አለባት እንጂ እንደዚሁ ፍዝዝ ድንግዝ ካለች ልጅቷ ህይወቷን ቀጥፋ ነው የምትሄደው። ልጅቱን በጭራሽ አልወደድኳትም እኔ ማለት ነው። እቺ እንዴት እንደምታያቸው ቢላዋን ይዛ እንትኑ መኝታ ምንድን ነው፣ ሳሎን በር ላይ ቆማን አሁን እና የመሩየን እናት እንዴት እንደምታያቸው ከዛ ምን አሁም ጠራት እና አንቺ ምንድን ነው እንደዚህ የምታፈጩ ወይስ ምንድን ነው የምትሰሩ ቢላዋ ይዘሽ? ሽንኩርት ልከትፍ ነው። ታዲያ እዚህ ምን ትሰሪያለሽ? የጠራኸኝ መስሎኝ ነው። እሷ ግን ሂጅ፣ ልውጋት አልውጋት እያለች ነበረ ማለት ነው። እና አሁንም እሷ አዘናግታ እንግዲህ መቼም የመራዊት እናት እዚህ ልትቀመጥ አይደለም የመጣችው እሷ ትገላታለች ብዬ ነው ማስበው። ምክንያቱም መራዊት አሁን ግዴታ እዛች ጋር ተፍቻ ጭራሙ ይሆን እንደምንም የሆነ ነገር መናገር አለባት። እችን ልጅ አባርልኝ ከዚህ ቤት ማለት አለባት። ናሆምን እንጀ ለበለዛ ናሆም መቼም ቤት ውስጥ አይቀምጥም፣ ወይ እነሱ ሳሎን ሲሆኑ በትራሱ እፍና አድርጋ ጨርሳት ሄዳ ክችን ስራዋን ትሰራለች። ገባችሁ? ግን እች ልጅ ግዴታ የሆነ ነገር ማድረግ አለባት። መራዊት ራሷን ለማዳን ማለት ነው። እንግዲህ በየቀኑ ነው ሄዳ የምታስፈራራት። መድኃኒቱን መቼም አልሰጥሽም፣ እንድትሞች ነው የምፈልገው። አንቺን ላድን አጠገብሽ የመጣው መስሎሻል እንዴ? ወንድሜን እንዴት አድርገሽ ባንቺ ጦስ እንደሞተ ታውቅ የለ እንዴ? ለእያንዳንዱ ነገር ዋጋ ላስከፍልሽ ነው የመጣሁት። ስለዚህ ዝግጁ ነሽ እያለቻት እንግዲህ እያስፈራራቻት ትገኛለች። ልጅቷ በጣም ነው እኔ ከማካየት ቀን ጀምሮ ነው በጣም ውስጥ የሚያስጠላችም እና እንግዲህ ናሆም ከዚህ በኋላ ለምታደርጋቸው ነገር ጥንቃቄ አድርጊ፣ የሆነ ነገር መራዊት በጣም ነው የሚያስደነግጣት የሚረብሻት፣ ብለዋል ዶክተሮቹ። ስለዚህ እያለ መደረግሽ ያለውን ተጠንቅቀሽ አድርጊ አላት ማለት ነው። እሷም ደግሞ እሺ አለቃ እያለች እየፎገረችው ነገር ግን ከጀርባዊ የምትሰራው ስራ ቀላል ነው። ግን እቺ የመራዊት እናት ናሆም እቺ ልጅ ግን ጥሩ ሰው ናት። ስለ አላቅም መቼ አወኳት፣ እና ከመጣች ገና ሁለት ቀን ሆነው፣ አላቅም ማዬ። እኔም ራሴ ውስጤ ሰላም ነስቶኛል እያለ እንግዲህ፣ ናሆም ግን እዚህ ጋር ናሆም ሳይሆን መራዊት ራሷ ናት የሆነ ቃል መናገር አለባት። ምክንያቱም በምልክትም ቢሆን እቺ ልጅ ከዚህ ቤት ውስጥ አውጣልኝ ነው፣ በቃ ትገላታለች። ታውቃላችሁ፣ ስለዚህ መራዊት ብቻዋን ነች፣ ማንም የላትም። ሁሉም የየራሱን ነው የየጧጧፉ ያለው እንጂ ማንም ለራሱ እነሰኒም ሆኑ እነዚች እነኒና ምናምን ነገር እዛው እነ ጽናት ቤት ነው እንጂ እዚችኛዋ ጋር ማንም ሰው እየመጣ አይደለም። በዚህ ሰዓት ሰው ያስፈልጋታል። ቢያንስ አብረዋት እንኳ በያዱ እሺ ጽናት ባለትዳር ነች ብለው ሰኒዬ ግን አብራት እዚህ መሆን ትችላለች። አብራ ማደርም ትችላለች። እና አሁን ሶፋ ላይ ያድራል፣ ችግር የለውም። ግን ለዚህ ጊዜ ያለነ ጓደኛ ቢቀርም እውነት ምንም አይጎዳም ማለት ነው እና እንግዲህ መራዊት ራስሽ ለራስሽ ያለሽ ራስሽን ነሽ ራስሽ ማዳንም አንቺው ነው ያለብሽ። ምኑም አላማረኝም ማለት ነው። ልጅቷ ልትገላት ነው የመጣችው። እንግዲህ ለእያንዳንዱ ነገር ዋጋ አስከፍልሻለሁ ወይዘሮ መራዊት ጠብቅኝ። ደግሞ እቺ ተንከስ ሰሩ ጊትኬት ነው የመጣችው እያለች እንግዲህ የመራዊትን እናት እየሰደበች ጨውን በይጠጪው ውስጥ ለምንድን ነው የመጠበጥሽ? የኔ ነው እኮ። ይቅርታ ሆዴን አሞኝ ስለነበር ለዛ ነው አለቻት እኮ በይጠጪዋ አለቻት። ሳትወድ በግዷ እያቅለሽ ያለሽ አጠጣች። ያንን ጨው ግን ለመራዊት ነው እንጂ ለራሷ አልነበረም የበጠበጠችው። እሷ ግን አሮጊቷ ነቄ ስለሆነች ነቃችባት። ግን ሽንት ቤት ውስጥ ገብታ እንግዲህ ቢያስመልሳትም ሴትዮ ተከተላት ገብታ። ይሄ ያደረግሽው ነገር በጣም ተገቢ አይደለም፣ ሆድሽን ካመመሽ ሐኪም ቤት መሄድ እንጂ ጨው በጥብጠሽ መጠጣቱ መፍትሄ አይሆንም፣ አለቻት። አውቃለሁ ግን ያው እናቴ እንደዚህ ስለምታደርግ አይቼ ነው ምናምን፣ አላሸወደቻት ሴትዮዋ ግን ውስጧ በጭራሽ አልተቀበላትም። ልጅቷን ማለት ነው። ጌታዬ ልጅ እንጠብቅልኝ አምላኬ ሆይ እያለች ነው ማለት ነው። መራዊትም እናቷን ስታይ እንባ ከአይኗ ውስጥ ይጎርፋል። ነገር ግን መናገር አትችልም። ግን ደግሞ እዚችጋ እራሷን ራሷን ማንቀሳቀስም ሆነ ራሷን ማጠንከር ያለባት መራዊትና መራዊት ብቻ ናት። የውስጧን ዋንም ይረዳላት የሚችል ሰው ማንም የለም። እና አሁን አውቃለሁ በጣም ተጎድቷል በሷ ግን ደግሞ እሱ ካልተናገረች መስተቀር ምኑን ያውቅላታል? እች ልጅ እሷ ብቻ ነች የምታውቃት። ናሆም ግን ሰራተኛ ነች ብሎ ነው እያሰባት ያለችው። እሷ ግን አይደለችም። እሷ የመጣችው ለበቀል ነው። ሚስቱን ልትገልበት የመጣች ጠላት እንጂ ልታድናት ወይ ልትንከባከባት የመጣች ሴት አይደለችም። ስለዚህ ናሆም ተዘናግቶ ሚስቱን እንዳያጣት ብዬ ፈራው ማለት ነው። አላውቅም፣ ብቻ ለምን እንደጠላዋት እች ልጅ። ሰላም! ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? አለው ደና ነኝ እንግዲህ ልጅቱ የነ ናሆም ልጅ የተቀጠረችው ማለት ነው። ምክንያቱም ጭራሽ ሶፋ ላይ ለጥብላ እኮ ህልሟን ትደቀድቃለች። እናንተ ህልሟን እያየች እኮ ህልሟን እየቆጠረች አላያችሁም እንዴ? አምላኪ እናትና ልጅን ገደልኩ እንዳለ ጭራሽ እቺ አረመኔ ጨካኝ ማለት ነው። ምክንያቱም አንድ ሰው በሆኑ የሚያደርገውን ነገር ነው በህልሙ የሚያለመው መጥፎ ህልም የሚያለመው በሆኑ የሚያደርገውን ነገር ነው። እና እሷ ደግሞ የምታደርገውን ነገር ነው እያሰበቻለችው የናሆም የመራዊት እናትና ናሆሜ ሳሎን ቁጭ ብለው፣ እሷ ቢላዋ ይዛ እንግዲህ እነሱ እዚህ ቁጭ ብለው አሁን እጅ ልጨርሳት አልጨርሳት እያለች ቢላዋን ይዛ በር ላይ ቆማለች። ከዛም ናሆሜ ሲያት ቢላዋ ይዛለች። አንቺ ምን ትሰሪያለሽ ቢላ ይዘሽ? ስጋ ሽንኩርት ልከትፍ ነው እኮ የጠራህ ይመስልና አረን ያልጠራውሽም በሂጂ ለእሷ ምሳ አቅርቢላት፣ ቡና ማፊላት። እኔ ምንም አልበላም፣ አሁን ምንም አላሰኘኝም አለች የመራዊት እናት። እንዴ ማየ በባዶ እጅሽማ በባዶ ወደ ሽማ ቡና አትጠጭም ብሎ እንግዲህ እሷም እያጉረመረመች ወደ ክችን ሄደች። ከዛ በኋላ ነው እንግዲህ ለመራዊት የመድኃኒት ማዋጫ ውሃ አምጪ ስትባል ጨው በጥብጣላት የወሰደችው። ከዛም እናቲቱ ጎበዝ እና ነቄ ስለሆነች ውሃውን ስትቀምሰው ሙሉ ጨው ነው። እንግዲህ ጥራልኝ የታባቷን ያለችው ብላን አሁም ላይ ጨዋችበት፣ ማን ነው ምንድን ነው ያደረገው እንዲ ተፈጠረውማየ። ከዛ ሰራተኛ ወደ ሳሎም ስትመጣ በጥፊ ላስ አደረገቻት። ከዛም ደንግጣ እንዲህ ምንድነው፣ እማዬ? ምንድነው ይሄዋ? ምንድነው? ውሃ ነዋ እኮ፣ ቅመሽው። ሙሉ ጨወት በጠሻ አመጣሽው። ልጅ ልትገይብኝ ነው እንዴ? ሰተኒ ይቅርታ፣ ይሄ እኮ ለኔ ነው እና ላይ አንቺ ከሆነ ለምን አመጣሽ? ዛሬ ተቀየይሮ ተመሳስሎብኝ ነው ብርጭቆ አለቻት፣ ማለት ነው እሷን ለመሸወት ተዛማ፣ ያለሽ የምታደርገውን ነገር በጥንቃቄ አድርጊ፣ ነግሬሻለሁ ከዚህ በፊትም ለሷ የምታደርጊውን ነገር በጥንቃቄ ብዬሽ የለ እንዴ እንደዚህ አይነት ስህተት ከሁለተኛ ከተደገመ ግን ነግሬሻለሁ ብሎ አስፈራራት ናሆም ይሄ የእነሱ ማስፈራራትና ዛቻ ለእሷ ጉልበት ነው የሚሆናት ምክንያቱም እሷ ለበቀል ስለመጣች ማለት ነው እና ምችል ልጅ መራዊት ብቻ ናት አሁን ከዛ ቤት ትውጣልኝ ብላ መናገር ያለባት እንደዚሁ ዝም ካለች ግን ህይወቷን ቀጥፋት ነው እነሱ ሰሀያዋት ከዛ ቤት ጠፍታ የምትሄደው ናሆም ግን እኔ እንጃ አሳዘነኝ በእውነት በጣም ያሳዘነኝ እና በዚህ ላይ ደግሞ እኔ እንጃ የእሱም እናት የለችም፣ በክፍለ ሀገር የሄዳለች፣ ናሆሜ እናት። እናም የመራዊት እናት እንግዲህ እዙ ጋር ልጇ ጋር ሆና እዚች ጋር ብትንከባከባት ነው ደስ የሚለኝ። እሷን ቤት አላት፣ ወደ ቤቷ መሄድ አይቀር ነው። እናም ከዚህ በኋላ ልጄ ጋ እደርሳለሁ የምትይ ከሆነ አንገትሽን ቆርጬ ነው የምጥልሽ አለቻት። ልጄ ጋ ደርሳለሁ ብትይ አንገትሽን ቆርጬ ጥልልሻለሁ አለቻት የመራዊት እናት። እሺ አልደርስም ብላ ነገር ግን ዞር ብላ እንግዲህ እሰራልሻለሁ፣ አንቺ አሮጊት ምን አባሽ ሰርቪስ ቤት መጣሽ? እያለች አላማኝ ሳላሳካማ ከዚህ ቤት ንቅች ብዬ አልሄድም እያለች ነው ማለት ነው። ምክንያቱም የመጣችው ለበቀል ስለሆነ የሆነ ነገር አድርጋ ነው መሄድ አለባት። ግን እዚህ ጋር መራዊት መንቃት አለባት ግዴታ ለህይወቷ ስትል ማለት ነው። እንግዲህ አላቅም፣ ለናሆሜ ስትል በተለይ እውነት ያው የተሰጣት ነገር ቢሆንም እየሰራች ያለችው መራዊት ግን ደግሞ ግዴታ ደራሲው እንድትናገር ማድረግ አለበት እንጂ እንደዚሁ ዝም ካለች ዝም ጨጭ አድርጋት ነው የምትሄደው። እንግዲህ ያስባችሁታል። ሰው እኮ የሚያደርገውን ነገር ነው የሚያልመው አደለ? እሷ ሶፋ ላይ እንግዲህ ተኝታ፣ ተደላደላ ተኝታ፣ በትራሴ አፍና አደረገቻት ። መጀመሪያ ቢላ ይዛ ነበር፣ ቢላዋን አስቀምጣ በትራሱ አፈነቻት። ከዛም እናቷ መጣ ስትጮህ፣ እናቷም በቢላ ሆዷ ላይ ወጋቻት። ከዛም እንግዲህ ብለን ብላ ስትጮህ ናሆሜ ዘሎ መጣ። ምንድን ነው ይሁን ምንድን ነው ሲላት፣ መጥፎ ህልም አይቼ እኮ ነው። በይ ደግመሽ ተኚ አላት። ጸልይና ደግመሽ ተኚ አላት። እና ማብራት ያጠፍታው፣ ተው ማብራቱን አታጥፈው እንደዚሁ ይሻለኛል አለችው ማለት ነውና።